አንድ የጦር መሳሪያ የታጠቀ ሰው እኔና ጓደኛ ለመግደል በር ላይ ቆሞ እየዛተብን ነው ይላል፣ እርዳታን ፈልጎ ለፖሊስ የደወለው ሰው። የሚገርመው ደግሞ ለመግደል ተዘጋጅተዋል ተብሎ የተከሰሰው ሰው ሌሎችን ከመሰል ጥቃት እከላከላለሁ ብሎ ቃለ መሐላ መፈጸሙ ነው። ለመሆኑ ሕግ ያስከብራል ሲባል ራሱን ከሕግ በላይ ያደረገው ሰው ማን ነው? የዛሬው የወንጀል ታሪካችን ቅኝት ነው። አብራችሁን ቆዩም። አንድ ልጇን በብቸኝነት ለምታሳድገው ኤሌክ ኬኒ የሰላምና የደህንነት ጉዳይ ከመሠረታዊ ፍላጎቶቿ ለይታ አትመለከተውም። ፈሪና ድንጉጥ እንድትሆን ያደረጋት ደግሞ በልጅነት ሕይወቷ ያሳለፈችው ውጣውረድ ነው። በ27ኛ ዓመቷ በኦሃዮ በሚገኘው የአኮን ዩኒቨርሲቲ ገብታ ለመማር ስትወስን የወደፊት ሕይወቷ ካለፈው የተሻለ እንደሚሆን ተስፋ በማድረግ ነው። ፍትህን የተጠማችው የወንጀል ፍትህን የተባለ የሙያ መስክን መረጠች። ትምህርት በጀመረች በአጭር ጊዜ ውስጥ ኤሪክ ፖል ከተባለ ፕሮፌሰር መምህሯ ጋር ተዋወቀች። ፕሮፌሰሩ መልካም ሰው እንደሆነና የማስተማር ችሎታው የሚደነቅ እንደነበር ኬኒት ትናገራለች። ፕሮፌሰር ኤሪክ ከማስተማር ባለፈ አንቱታን ያተረፈ ፖሊስም ጭምር ነው። ደከመኝ ሰለቸኝ ሳይል በፖሊስነት ሙያው ከ20 ዓመት በላይ አገልግሏል። እሱ ባለትዳርና የልጆች አባት ነው። ኬኒ መጀመሪያ አካባቢ ከፕሮፌሰሩ ጋር የነበራት መልካም ቅርርብ በሂደት እጅ እንድትሰጥ አድርጓታል። ከፕሮፌሰሩ መምህሯ፣ ከፖሊሱ፣ ከባለትዳሩ ኤሪክ ጋር የፍቅር ግንኙነት ጀመረች። ለመጀመሪያ ጊዜ እውነተኛ የፍቅር ስሜት ተሰማኝ ያለው ፕሮፌሰር ኤሪክ ገና በ18 ዓመቱ ያገኛትን የሁለት ልጆቹን እናት ፈቶ ኬኒን ሊያገባት እንደሆነ ነገራት። ከልጅነቷ ጀምሮ በብዙ ስጋት ውስጥ ያለፈችው ኬኒ ይህንን ዜና ስትሰማ ደስታዋ ወደር አልነበረውም። ነገር ግን ፕሮፌሰር ኤሪክ ለኬኒ ያልነገራት አንድ መጥፎ ባህሪ ያለው እሱ ሰካራም ነው። ፍቅር በጀመሮ በጥቂት ሳምንታት ውስጥ እየጠጣ ይዝትባት ጀመር። ጥለሽኝ ለመሄድ ካስብሽ እገድልሻለሁ ሲል አዘውትሮ ማስጠንቀቂያ ይሰጣት ጀመር። ከኬኒ የምታደርገው ጠፍቷት ጭንቅ ጥብብ ባለችበት ወቅት ፕሮፌሰሩ ፖሊሱ ኤሪክ ሌላ ሴት አፍቅሮ ይውሃሽታ ሆነም። ኬኒ ከዚህ ሰውዬ የገላገልከኝ ፈጣሪ ክብር ተመስገን ብላ ለአንድ ዓመት ተኩል አካባቢ እፎ ያለች ህይወት ይቀጥላልና በምታገለግልበት ቤተ ክርስቲያን ከአንድ ሰው ጋር ተዋውቃ ወደ ፍቅር በምትንደረደርበት ሰዓት ጠፍቶ የከረመው ፖሊሱ ፕሮፌሰሩ ኤሪክ የጽሑፍ መልእክት ላከላት። ኤሪክ፣ አሁን ሁለታችንም በተለያየ መንገድ ላይ ነን። እባክ ከዚህ በኋላ ድንበር ያለፈ መልእክቶችን አትላክልኝ ስትለመነችው እሱ ደስተኛ አልነበረም። በሌሊት ወደ ኬኒ ቤት አቅንቶ መስኮት ሰብሬ ገባለሁ ብሎ ሲታገል የተመለከቱት ሰዎች ለፖሊስ ደወሉም። ነገር ግን እሱ ራሱ ፖሊስ ነው። አንድ ጊዜ ካላገኘሁሽ ከዚህ ስፍራ ንቅንቅ አልልም ሲል ኬኒ በሯን ከፍታ አስገባቸው። ወዲያውኑ ግንባሯ ላይ ሽጉጥ ደገነባት። ትንሽ ቆይቶ ደግሞ የላን ቻልኖርም ሲል ሽጉጡን ራሱ ላይ ደገነም። ኬኒ እንደምንም አባብላ ወደ ቤቱ እንዲሄድ አደረገችው። ከአንድ ቀን በኋላ ተመልሶ ከሌላ ወንድ ጋር ካያት ሁለቱንም እንደሚገድላቸው ዝቶባት ሄደም። ፕሮፌሰሩ ፖሊሱ ኤሪክ ህዝብና መንግስት የሰጠውን ኃላፊነት ችላ በማለት ኬኒን አስገድዶ በድጋሜ ፍቅረኛው አደረጋት። ከዚህ ሁሉ በኋላ አንድ ቀን ደውሎ ዛሬ አንቺ ቤት መጥቼ ፊልማ ያለው ቤት ጠብቂኝ ሲል አስጠነቀቃት። ኬኒ ልጇን አስተኝታ የሚያዩን ፊልም አዘጋጅታ ጠበቀችው። እሱ ጥንብዝ ብሎ ሰክሮ መጣ። ስካሩ ተጨማሪ መጠጥ ከመጠጣት አልከለከለውም። ፊልም እያየ አንድ ሙሉ ጠርሙስ ውስኪ ጨለጠም። ፊልሙ ካለቀ በኋላ ጸጉሯን ጨምዶ ይዞ በፈርጣማ ክንዱ ራሷን እስክስት ድረስ ደበደባት፣ አነቃት። ኬኒ ከሰዓታት በኋላ ስትነቃ እርቀኗን ወድቃ ልጇ ከአጠገቧ ተቀምጦ ሲያለቅስ ተመለከተችውም። በሁሉም ዘንድ የሚከበረውን ብዙ እውቅና የተሰጠውን ፖሊስ ለማን መክሰስ እንዳለባት ግራ የተጋባችው ኬኒ ከማልቀስ ውጭ አማራጭ አልነበራትም። ቀድሞኑ ደግሞ ደጋግሞ ነግሯታል። እኔን ለማንም ብትከሽኝ ምንም የምታመጭው ነገር የለም ብሎ አስጠንቅቋታል። ከዚህ ሁሉ በኋላ በቀጣዩ ቀን ይቅርታ ሲል የጽሁፍ መልእክት ላከላት። የኬኒም ቅዠት የተሞላው ሕይወት ቀጠለም። ኬኒ በቅርቡ ብሬንዳን ከተባለ ሰው ጋር በማኅበራዊ ሚዲያ ተዋውቃ ነበር። ብሬንዳን ባለትዳርና የሁለት ልጆች አባት ነው። ቅርርባቸውም ንጹሕ ጓደኝነት ብቻ ነው። አንድ ቀን ታናሹ ልጁን ይዞ በኬኒ ቤት እየተጫወተ እያለ ፕሮፌሰሩ ፖሊስ ኤሪክ በር ሰብሮ ለመግባት ሲሞክርና ሲጮህ ብሬንዳን ወደ ዘጠኝ አንዳንድ ደውሎ ሁኔታውን ለማስረዳት ሞከረም። በቤት ውስጥ ሕፃናት ስለነበሩ ብሬንዳን በጣም ተጨንቋል። ከዘጠኝ አንዳንድ የጥሪ ማዕከል በተሰጣቸው ምክረ ሐሳብ መሠረት ልጆቹን ፎቅ ላይ በሚገኘው መኝታ ቤት አልጋ ስር ከተቷቸው። ከብዙ ደቂቃዎች በኋላ ፖሊስ በስፍራው ደረሰም። ብሬንዳን ሕግ አስከባሪ መጣልን ብለው የተፈጠረውን ነገር በሙሉ ለፖሊሱ አስረዳው። ነገር ግን ፖሊሱ የተጠርጣሪው ጓደኛ ስለነበር ስልክ ደውሎለት እብሳለም ኬኒ ሁሌም የሚያጽንናት እምባዋ ነው። የሕግ አካላት ጀርባዋን ሰጠዋት። ጓደኛዋ ብሬንዳንም በፖሊሱ ድርጊት ግራ ተጋብቷል። ሕፃን ልጁን ይዞ ወደ ቤቱ ሄደም። ሕግ አስከባሪው ፕሮፌሰር ኤሪክ ሕግን እንደፈለገ እንዲያደርገው ፈቃድ የተሰጠው ይመስላል። ተስፋ መቁረጥ ውስጥ ያለችውን ፍቅረኛውን ኬኒን፣ ቀጥ ብለሽ ወደ ቤቴ ካልመጣሽ እኔው መጥቼ እገድልሻለሁ ሲላት ብድግ ብላ ሄደች። እወድሻለሁ፣ አፍቅርሻለሁ፣ አንቺን ካጣሁ ራሴን አጠፋለሁ ሲላት አመሸም። ህግ ችላላት። የወጣቷ ኬን ህይወት እያሳሰበው ጓደኛዋ ብሬንዳን ፖሊሱ ኤሪክ ከሚቆጣጠረው አካባቢ ውጭ በሚገኘው ቤቱ ወስዶ ደበቃት። ስልኳን አጠፋች። ለጊዜውም ቢሆን ሰላማዊ ህይወት መምራት ጀመረች። አንድ ቀን የጓደኛዋን ብሬንዳንን ስልክ ተውሳ የፌስቡክ ገጿን ስትመለከት የቀድሞ መምህሯ ፕሮፌሰርና ፖሊሱ ኤሪክ የተደበቀችበት ቤት የግቢው በር ላይ ፎቶ ተነስቶ የት እንዳለሽ አውቃለሁ ሲል የለጠፈውን ምስል ተመልክታ ውሃ ሆነች። በቅርቡ ወደ ቤትሽ ካልተመለሽ እዛው መጥቼ ጎትቼ አውጣዋሻለሁ ሲልም ማስጠንቀቂያ አስቀምጧል። ኬኒ ገዳይዋ አፍንጫዋ ስር እንዳለ ከተረዳችበት ቀን ጀምሮ እንቅልፍ አልወሰዳትም። አንድ ቀን ኬኒ በቤት ውስጥ ከደበቃት ጓደኛ ብሬንዳን ጋር ለሻይ ቡና ወጣ እንዳሉ አሳዳጅ ፕሮፌሰሩ ፖሊስ ኤሪክ በተደበቀችበት ቤት ውስጥ ያለች መስላውት የብሬንዳን ግቢ ውስጥ ገባም። ሶፋው ላይ የተቀመጠ ሰው ይታየኛል ካልወጣች ሰውየውን ተኩሼ እገድለዋለሁ ሲል የጽሑፍ መልእክት ላከላት። በወቅቱ ሶፋ ላይ ተቀምጠው የሚታዩት የብሬንዳን የ67 ዓመት ሽማግሌ አባቱ ነበሩም። ኬኒ ጉዳዩን ለማስረዳት ቀጥታ ወደ ፖሊስ ጣቢያ ስታቀና ብሬንዳን ፖሊስ በአስቸኳይ ቤቱን እንዲደርስለት ስልክ ደወለም። ፖሊስ በስፍራው በፍጥነት ሲደርስ ኤሪክ ከስራ ቀጠና ውጭ በማይ በማይመለከተው አካባቢ ሙሉ ትጥቁን እንደታጠቀ በቁጥጥር ስር ዋለም። ይህ ሰው በጤናው አይደለም በሚል የአእምሮ ጤና ምርመራ እንዲደረግለት ታዘዘም። በዚያው ቅጽበት የማስፈራሪያ የጽሑፍ መልእክት ላከላት። ይህን የተመለከተው የአካባቢው ፍርድ ቤት ኬኔ ባለችበት እንዳት ደርስ፣ እንዳት ደውል፣ የጽሁፍ መልእክት እንዳት ልክ ሲሉ እገዳ አስተላለፉም። ፕሮፌሰሩ ፖሊስ ኤሪክ እገዳውን ችላ በማለት በተለያዩ ቀናት አራት የጽሁፍ መልእክቶችን እንደላከላት የሚያሳየውን ማስረጃ ይዛ ኬኔ ፍርድ ቤት ቀረበች። በዚያው ቅጽበት እስር ቤት እንዲገባ ተደረገም። አንዳንድ ያልተጣሩ መረጃዎች እንደሚያሳዩት ከሆነ ብዛት ያላቸው ወጣት ሴቶች በዚህ ሰው የጥቃት ሰለባ ሆነዋል። ጉዳዩን በአንክሮ የተከታተለው ፍርድ ቤት ማህበረሰቡ በፖሊስ ላይ ያለውን እምነት እንዲሸረሽር አድርጓል በሚል የመጀመሪያ ቅጣት ውሳኔው የፖሊስነት ሙያውን ሙሉ በሙሉ መንጠቅ ነበር። በመጨረሻም በተከሰሰበት ወንጀል ጥፋተኛ ሆኖ የተገኘው ፕሮፌሰር ኤሪክ በአራት ዓመት እስራት እንዲቀጣ ህዝብና መንግስት የሰጣቸውን ኃላፊነት ወደ ጎን በማለት በስልጠናቸው የሚገለግሉትን ሰዎች ቤት ቁጥራቸው በየአመቱ ማርች ኤይት የሴቶች ቀን ይከበራል። የዚህ የወንጀል ታሪክ መታሰቢያነቱ በቅርብ ሰዎቻቸው ጥቃት ለሚደርስባቸው ሴቶች ይሁን። ሰላም።